አሁን አንድ ነገር ልንገራችሁ እዚህ ውስጥ ትልቅ እቃ አለ ብዙ እቃ ነው ሰርፕራይዝ ነው ለሁለታችን ነው አይደለም ሰርፕራይዙ ለረዱ ይህን እቃ ገዝቼላት ነው ለረዱ ይገባታል አይነት ዩቲዩብ ስራ ለመስራት ይሄ እዚህ ውስጥ ያለው እቃ ወሳኝ ነገር ስለሆነ ይህን እንሰጣት ነው እና ሰርፕራይዝም ስለሆነ ለአንቺም ሳልነግርሽ ነው ገብቶሻል ምንም ነገር ሳ ይህንን ነገር ማወቅ አልነበረብኝም። እኔ ለምን ደግሞ ታቂ? ማለት ምን ማለት ነው? ማለት ሰርፕራይዝ ከሆነ አንቺ ማወቅ የለብሽም። እሷን ማወቅ የለባትም። ይሄ እኮ ኖርማል ነው አይደለም? ሰርፕራይዝ ተደራጊዋ እኮ እሷ ናት አይደለም? እንዴት ናት አለ፣ ነው እንዴት ነው? እኔ የማላውቀው ከዚህ በፊት የምናደርገውን ነገር በሙሉ ከኔ ጋር እናወራ እንዴ? ይሄ እኛ ትንሽ ለየት እንዲል ነው። ምንም ለየት የሚያደርገው ነገር የለም። እኔም እኔም እንደዚህ ለማስቆጣት ካልሆነ በስተቀር በፍጹም አይደለም። አንቺ ማስቆጣት አለማስቆጣት ጉዳይ ሳይሆን ላንቺ ራሱን የቻለ ሰርፕራይዝ ነው። ገብቶሻል? ይሄ ግን እኔ ፕሮግራም ያደረኩት አንድ ነገር ልንገርህ፣ እኔን ለማበሳጨት ካልሆነ በስተቀር ይሄ ለእኔ ሰርፕራይዝ ሊሆን አይችልም። ታዲያ ምንድን ነው? እሺ ቆይ እኔን ለምን ጠራኸኝ? ለእሷ ለምን ሰጣት ዕቃ? እኔ ምን አገባኝ? አንቺ ባለሽበት ሲሰጣት ነው የማውቀው። አዎ እንዴ! ጭንቅላት መስራት አቆመ እንዴ? እንደዚህ አይነት ነገር ልታ እዛች ጋር ስራ ማለት ነው መንስኤው አንቺ ነሽ። ምን አሁን ምን ማለት ነው? ምን እየተከራከርክላት ነው

ሰላም ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? እኛ አለን፣ እግዚአብሔር ይመስገነው። እኛ አለን ላችሁ። አጠገቤ ትልቅ እንግዳ አለ። ግን ብዙ ጊዜ እንግዳ እየረከኝ ተቸግር። የመሰለሽ ለምን እንግዳ እንደሆንሽ እነግርሻለሁ። ቅድሚያ ሰላም ያለ ሰላም ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን እናንተ ጋር ቆይታ እንዴት ነው ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን ባላችሁበት እንግዲህ ሰላማችሁ ብዝት ይበልልኝ ዛሬ እንግዲህ በአሪፍ በትልቅ በቃ በትልቅ ቪዲዮ ነው የመጣ ነው ግን ቤተሰቦች ያለ ነው እኛ ቤት ላይ አይደለም ጓደኛችን ረዱ ቤት ነን ያለ ነው እንግዲህ አይታችኋል አሁን ላይ ሰላም ነን ጓደኛ አድርገናታል እና ዛሬ ላይ ለምን የመጣንበትን ነገር ግን ራሱ ቢነግራችሁ ይሻላል። ዛሬ የተገኘንበትን ትልቅ ትልቅ ቪዲዮ አልነገርናችሁም። አንደኛው ትልቅ ደስ የሚል ነገር አለ። ሁለተኛው ደግሞ እዚች ጋር ፕራንክ አለ ማለት ነው። ዛሬ ትልቅ ሰርፕራይዝ የምናደርጋት ረዱን ነው። በመቀጠል ደግሞ ሰርፕራይዝ ከማድረጋችን በፊት ደግሞ ሁለቱም ማስለቀስም ማስደሰስም አለ፣ ግን የቱ ላይ እንደሚዋጣለት እናያለን። እናያለን ምንድን ነው የምታስደስቷት እያላችሁ ነው ቤተሰቦቻችን። እዚህ ውስጥ ከባድ ነገር አለ። ከባድ ማለት ነው፣ እዚህ ከባድ ነገር ቤተሰቦች። እያንዳንዱን እያወጣው የማሳያቸው አይደለም። እኔ ግን ማለት ነው እንደዚህ በመጀመሪያ ማለት ነው ስንመጣ እንደዚህ በፌስታል ሳዩ ቀላል ነገር ነበር የመሰለኝ። ቤተሰቦች የምር ቀላል ነገር አይደለም። ሲያዝም ቀላል ነው ታይ ግን ሲታይ በጣም ከባድ ነው፣ እና ያለው ነገር እና ደግሞ ቪዲዮን እባካችሁ ቤተሰቦች እስከ መጨረሻው እዩት፣ ተከታተሉ። ሲቀጥል ደግሞ ቤተሰቦች ያው ሴትን በማገዝ የምትታሙ ቤተሰቦች አይደለም ያላችሁ። እንግዲህ አግዟት፣ አበረታቷት፣ ደግፏት፣ አብራችሁ አብራቿት ሁኑ፣ አብራችሁን ሁኑ። በቃ እንግዲህ አብራችሁን ሁኑ ቤተሰቦች። እኔ ደግሞ አንድ የምጨምረው ነገር ያዥ ሊንቆይ እየከበደኝ ነው እና የረዱን ቤት ሁላችሁም ቤተሰቦቻችን ሰብስክራይብ እያደረጋችሁ አበረታቷት። በመቀጠል ምንድን ነው የዛሬው ሀሳባችሁ እያላችሁ ይሆናል። ሀሳባችን ቤተሰቦች፣ እዚች ጋ ያለው ትልቅ እቃ እንደምታዩት ውስጡ ያሉትን ነገሮች አሳያችኋለሁ። ያው ረዱ ዩቲዩብ ከፍተንላታል። የዩቲዩብ ስራ እየሰራች ነው ገና ለመስራት በቃ አንድ ሁለት እያለች ነውና የሚሰራን ሰው ደግሞ መደገፍ ማገዝ ያስፈልጋል ብላ ደግሞ ስለማይታሙ ስለማይታሙ ነግራችሁ ቤተሰቦች ግን እዚህ ውስጥ ደግሞ ያለውን ነገር የሚሰራን ሰው መደገፍ አለብኝ ብላ የረዱ ታላቅ እህት እዚህ ውስጥ ያሉትን ብዙ እቃዎች ብዙ እቃዎች እና ቤተሰቦች እውነት ያዥልኝ እያወጣሁ ባሳያቸው ይሻለኛል። እንደዛ ከሚሆን ይህን ሊያዝል ችልኛለሽ? እንዳይከብደሽ ነው ማለት እንዳይከብደኝ ሳይሆን በደንብ እንታሳያቸው ቤተሰቦች ያዥልኝ። በአንድ በኩል ያዥልኝ። ለዩቲብ ስራ ከሚያስፈልጉ ነገሮች ለዩቲዩበር አንደኛ ኤርፎን ያስፈልገዋል። ገራሚ ኤርፎን ነው ቤተሰቦች፣ እንደምታዩት እንዳይመስላችሁ፣ ኦሪጂናል አንደኛ እቃ ነው። እኔ ራሴ ነኝ ገብቼ ገዛሁት። አንደኛ ይሄ ሁለተኛ፣ ቤተሰቦች ፓወር ባንክ ፓወር ባንክ ይኸው፣ ፓወር ባንክ ያስፈልጋል። መብራት ቢጠፋ ፓወር ባንክ ኦሪጂናል። ይሄኛውንም በመቀጠል ትልቁን ነገር መጨረሻ ነው የማሳያችሁ ቤተሰቦች፣ ከቨር የስልክ ከቨር ቤተሰቦች፣ ዜሮ ዜሮ ነው እና ሁሉ ነገር አዲስ ነው፣ ፓክድ ነው። እኛ ቤተሰቦች ስንገዛ ታውቃላችሁ፣ ሰርፕራይዝ አድርጉ ስንባል አዲስ ነገር ነው የሚመቸል። መጨረሻ ላይ ደግሞ ትልቁን ነገር የማሳያችሁ ይሆናል። ይህ ከቨር ነው። በመቀጠል ደግሞ ቻርጀር አለን። ሌተስት ቻርጀር ነች ቤተሰቦች ይገባታል ባይዘው ይገባታል። ማለት የቀረው ነገር መቼስ እነሱ መጠርጠር ይችላሉ፣ እኛም እናውቀዋለን፣ እናንተም ቻርጀር የሁሉ ነገር ካለ በኋላ ምንድን ነው የሚቀረው ቤተሰቦች? አይደለም በቃ ምንም የለም። ይህንን ፌስተን ለእኔ ስጠኝ። አይደለም አይደለም አይደለም፣ ን አደለም። ይኸውልሽ፣ ታጋጣጋ እያለች ነው ቤተሰቦች ልት ለመውሰድ ዋናውን ነገር አውጥቼ ላሳያችሁ ቤተሰቦቻችን፣ ትልቋን ነገር ያሎታን ብላለች፣ እያስቸገረች ነው ዋናው ነገር ቤተሰቦች እንደምታዩት ቀላል አይደለም፣ ብሩ ብዙ ብር ነው። በጣም ብዙ ብር ማለት ነው እና ይህ ሁሉ እቃ በስንት ብር ሊገዛ ይችላል? ቤተሰቦች እጃችን ላይ ሲገዝ ቀላል ነው፣ ግን ብዙ ብር ነው። ስልኩም ሌተስት ስልክ ነው፣ አዲስ ስልክ ነው። እና ይህንን ሁሉ እቃ የገዛችላት የረዱ ታላቅ እህት ነች። እውነት ትዬ ክበሪልን፣ እውነት ክበሪልን። ረዱን ሰርፕራይዝ አድርጊልን ብለሽ ይህን ሁሉ እቃ ገዝተ ይዘና ብለሽ ገዝቼ ይሄንን ሰርፕራይዝ ልናደርጋል ስለሆነ እኔም ደስተኛ ነኝ። እኔ ደስ እንዳለኝ እየ ደስ እንዳለሽ ረዱ ደግሞ በጣም ደስ ይላታል ብዬ ተስፋ አደርጋለሁ። ግን እኛ ያው ታውቃላችሁ ቤተሰቦች፣ አንድ ነገር እንደነገርናችሁ መግቢያ ላይ ዝም ብሎ ይሄንን ሁሉ ዕቃ ይሄንን ሁሉ ዕቃ ዝም ብለን አይሰጠን፣ አስለቅሰን ምን ሰጣታ፣ ግድ ነው አስለቅሰን እንባ አስነብተን አስለቅሰናት ነው የምንሰጣት፣ ቤተሰቦች አስለቅሰናት። በባዶ አይሰጥም። ዩቲበር ደግሞ በቃ ማልቀስ አለበት። አልቀሶ ነው በዛ አይደለም፣ እኔ የምስማማው አልቀሶ ነው እና ቤተሰቦች፣ አይዲያውን ቀለል አርቄ ልንገራችሁ ምን እንደሆነ እንግዲህ። ይሄንን ሁሉ እቃ ረዱ አታውቅም። እኔ ግን ይሄንን እቃ እኔ ነኝ ስጦታ የሰጠውሽ እላታለሁ። እኑ ግን አትኖርም ያኔ አሁን እኑ ይህንን መግቢያ ሰርተን ስንጨርስ ትሄዳለች። ቅድሚያ ረዱ ትመጣለች። ከረዱ ጋር እያወራውኝ እኑዬን እኮ ጠርቸታለሁ ነይ እላት እና ትመጣለች። እኑም እንግዳ ሆና ነው የምትመጣው ቤተሰቦች እና ቅድሚያ ግን የምትመጣው ማነች? ረዱ ነች ምትመጣው ማለት ነው። ረዱን ሰላም እላታለሁ። እንዴት ነች ምናምን ምን ብዬ እኑዬን እኮ እየጠበኳት ነው እላት እና እኑዬ ልክ ስትመጣ ትልቅ ሰርፕራይዝ አለ እላለሁ። ለማን ነው ስትል እኑዬ ለእኔ ነው ስትይኝ አንቺ አረ፣ በፍጹም ላንቺ አይደለም፣ እንሻለሁ። ከዛ ለማን ለረዱ ነው። እንዴት ብለሽ ሩዋንዳ ሲጥ ነው ማድረግ ትይኛለሽ። እኔ እያለው እንዴት ለእሷ ትሰታታለን፣ አልልቅህም። ምን ማለት ነው ይሄ? ደግሞ የአንቺ ስራ ነው ትያታለሽ። እሷንም በቃ እንትን ትያታለሽ ማለት ነው። እኔንም እሷ እኔንም እሷ ነው ጓት ይብናለሽ፣ ሁለታችንም ላይ ጓጓት ያለሽ። ከዛ ረዱን ምን እናደርጋታለን? ፕራንክ እናደርጋታለን። እንደነገርኩሽ ትያታለሽ። ከዛ ረዱን ፕራንክ እናደርጋታለን፣ ስታለቃቅስብን ግን መጨረሻ ላይ ፕራንክ ነው ብለን ይሄንን ሁሉ እቃ ለረዱ እናስረክባታለን። ቤተሰቦቻችን ፕሮግራሙን ንግባ፣ አንቺም ሂጂ አሁን ደግሞ እደውልላታለሁ። እየመጣች ነው እየመጣው ነው ብላኛለች። ታክሲ አላገኘችም ነው። ባይ ባይ መታለች፣ ቤተሰብ መታለች። እየመጣች ነው ከሩቅ እየመጣች ነው። ባላየ ነው ማስጠጣው። እኔ ሰላስ መልካ ነው እንዴ ነሽ አለሽ? እንዴት ነው እኔ ጋ ታውቂያለሽ፣ ሁሉ ነገር እዛች ጋ አለ፣ ይታይሻላ ተደቅኖ፣ ተደቅኖ ነው በቃ፣ ተኮስብሻት ቀጥ ብለሽ ቁሚ። እንደዚህ ተስተካክለኝ፣ እንታያለን። ተኩሱባት። ሳሬ፣ ሰላም ቢያቸው ሰላም ሰላም፣ ውድ ቤተሰቦቻችን እንደምንቆያችሁ፣ እንደምን አላችሁ? እንግዲህ ለምን እንደጠራኝ አላውቅም። ሰላምታ ካደረሽ በቂ ነው። እሺ ለምን እንደጠራሽ አታቂ? ማለት ያ በእንዲያ ጋጭቅሽ ያለዛውም፣ እንዴ እሺ፣ ሰላምታ ካደረሽልኝ በቂ ነው። ቤተሰቦቻችን ለምን እንደጠራው አላወቃችሁም? እንግዲህ ልንገራት። ዛሬ ትልቅ ሰርፕራይዝ አለ። እንዬን እየጠበኳት ነው። ሰርፕራይዝ በስቶብኛል። ሰርፕራይዝ በዛ። በጣም ተጨናነች። አይኔ እንዬ እስክትመጣ ነው ለነግርሽ ነበር፣ ግን እንዬ መምጣት አለባት። ቀደም ብዬ ንቼ ነው። እና እሷ እስክትመጣ ምን ይሆናል ያው ምንም ያት እንዴት እየመጣች እንዳለች። ያት ተመካክራችሁ ነው ያረፈዳችሁት? ማለት እኔማ በእናት ታክሲ ያትች እኮ ነው። ምንድን ነው? ተመካክራችሁ ነው ያረፈዳችሁት? እሷ ማርፍዳ ይሆነ አይ፣ ግን እኮ ቪዲዮ እንደምሰራ አልነገርከኝ አልነገርከ አልነገርከን ምን እንችላለን። አይ ኖ ማሁን መከራስ ተጀምሯል። አንቺ ሰላም ብለሻል። ሰላም ቤተሰብ እንዴናችሁ ለላላችሁ። አይ እኔ ያለው እግዚአብሔር ይመስገን። እንግዲህ አብራችሁ ነው። እስቲ ለምን ለጠራን ምን ላይ ሆነል አው እንታዩት ይሆናል። ለምን ያው የሆነ ነገር ይዛሃል፣ የሆነ ነገር ይጃለው። ሁለታችሁም ምን ይሆናል ብላችሁ እየጠበቃችሁ ይሆናል? እኔማ ያጨነቀኝኮ ያነገር? ሞየሙ ቀይ ነውላ አይ ጨንቀሽ፣ ችግር የለውም ለነገ ባይጨንቅሽ ይሻል። እቃውን የምወስደው እኔ ስለሆንኩኝ፣ አንቺ ደግሞ ሁሉ ነገር የአንቺ ነው ማለት አይከብድሽም። አይ ኖ ቶሎ ቶሎ ወደ መጣበት ጉዳይ፣ በቃ ወደ መጣሁበት። ደስ አይልም፣ የምንም ቀልድ የለም። ባይሆን አንድ ነገር ልንገራችሁ። እዚህ ውስጥ ትልቅ እቃ አለ፣ ብዙ እቃ ነው። ሰርፕራይዝ ነው። ለሁላታችን ነው አይደለም፣ ሰርፕራይዙ ለረዱ ነው ይህንን እቃ ገዝቼላት ነው ለረዱ ማለት ይገባታል። እውነት ዩቲብ ስራ ለመስራት ይሄ እዚ ውስጥ ያለው እቃ ወሳኝ ነገር ስለሆነ ይህን ልሰጣት ነውና ሰርፕራይዝም ስለሆነ ላንቺም ሳልነግርሽ ነው። ገብቶሻል? ምንም ነገር ነገር ማወቅ ማለት ምን ማለት ነው ማለት ሰርፕራይዝ ከሆነ አንቺ ማወቅ የለብሽም እሷን ማወቅ የለባትም ይሄ እኮ ኖርማል ነው አይደለም። ሰርፕራይዝ ተደራጊዋ እኮ እሷ ናት። ማለት ነው። እንዴት ነው? እኔ የማላውቀው በፊት የምናደርገውን ነገር በሙሉ ከኔ ጋር እናወራለን። ትንሽ ለየት ምንም የሚያደርገው ነገር የለም ለማስቆጣት ካልሆነ በስተቀር። ማስቆጣት ጉዳይ ሳይሆን ለአንቺ እራሱን የቻለ ሰርፕራይዝ ይኖረዋል። ገብቶሻል። ነገር ሊሆን አይችልም ታዲያ ማለት መጀመሪያ ሲገዛ ያላወኩት እቃ ሲሰጣት ነው ማቀው። ጭንቅላት መስራት አቆመ። እንደዚህ አይነት ነገር ስራ ማለት ነው። መንስኤው አንቺ ነሽ። ምን ነው አብይ ምን እየተፈጠረ ነው? ማለት ነው ምንድነው የምትያዩት? ልጅቷ በእናትህ እየተከራከርክላት ነው እንዴ? አሁን በቃ ሪስፔክት አድርጊ። መጀመሪያ በስነ ስርዓት አውሪ። እዛች ጋር ቪዲዮ ላይ እኔ ቪዲዮ አላቋረጥም ሲጀመር ማለት ነው። ቪዲዮ እንዲቋረጥ አታርጊኝ። ቪዲዮ መቆረጥ ያለ መቆረጥ ነገር አይደለም

ኮ እንዴ ጭራሽ ከአንተም በሰው ትቆጣለህ እንዴ? እኔን አዳምጭኝ ግን ምንም አድርጌ አይደለም። ከዛ ሁሉ ጊዜ በኋላ እንዴት ነው እንደዚህ አይነት ረብሻው ውስጥ የምትከታይኝ? ይኸውልሽ፣ እኔ እሱን ተይው፣ ሰው አልፏል፣ ያለፈ ነገር ነው። ገብቶሻል? አሁን አንቺ ፀጥ በይና ቁን ሲጀመር፣ ይኸውልሽ፣ አንድ ጊዜ አዳምጪኝ፣ ምን እንዳያስኩኝ ልናገር። ገብቶሻል ዝም ብለሽ አትጩይ። ያጂ ቤተሰቦቻችን እንግዲህ ለጀማሪ ዩቲዩበር የሚሆን ምርጥ ቃለች፣ እዚች ጋር ኤርፎን፣ ኦሪጅናል ኤርፎን ነች። ቤተሰቦቻችን መግቢያ ላይ ያሳየቻችኋለሁ። ለእናንተ ያው እሷን አላሳየኋትም፣ እሷም አላየችውም። ኦሪጅናል ኤርፎን ቤተሰቦች፣ ያው አንድ አለን። ያው ድንገት ደግሞ መብራት ቢጠፋባት ይሄ ደግሞ ፓወር ባንክ ነው። ቤተሰቦች ጋ ፓወር ባንክ ገዝቼላታለሁ፣ ሁለት ከዛ ለስልኳ ደግሞ ለአዲስ ስልክ ያው ፓክ ነው ቤተሰቦች፣ ከቨርን ገዝቼላታለሁ። ከዛ ቻርጀርም አለን ቤተሰቦቻችን፣ ቻርጀር አለን። ያው ይኸው ይሄው፣ ቻርጀርም አለን። ከዛ ግን እነዚህ ቆርሽ ጠቅላላ ጠቅላላ አሉ። ዋናው ነገር ደግሞ ብራንድ የሆነች ስልክ ጭራሽ ስልክ፣ ይሄንን የሚያክል ስልክ ገዝተህላት ነው መጀመሪያ ለበር እንደ ይሄንን ነገር ማውቄ ነበረብሽ። ምንድነው? አንቺ ሰው ለሰው እንትን ሲደ ሲደሰታ ያተደሰች በጣም ስልክ ማለት ነው። እና ቀላል ነገር አይደለም እንጂ ትልልቅ ነገሮችን መቶ ብር እንኳን ስታወጣኩ እኔ ነው አይደል እሱ

አንቺ ደግሞ የራስሽ እንዳይመስለሽ። አሁን እኮ ልሳቅ ላልቅስ እያልኩኝ እየመሰላት ነው። ላይ እንደገና ላብራራላት። ቤተሰቦች እናንተ ታውቃላችሁ። አየሽ አየሽ፣ ቤተሰቦችም ያውቃል። በእኔ ቤተሰብም እነሱ የሚያውቃሉ። አዎ፣ እኔ አላውቅም አይደል? ኦኬ፣ እሺ፣ ችግር የለውም የአንቺ ቤተሰቦችም ናቸው የእኛም ቤተሰቦችም አሉ እዚህ ጋር። ግን አሁን እስካሁን የሰራ ነው ነገር መግቢያ የሚሰራ ነው። እኔ እና እንደው አንድ ላይ ሆና ነው ቪዲዮን መጨረሻ ያለ ታየዋለሽ ምንድን ነው የተፈጠረው ነገር ካልሽን መግቢያውን እኔ ናኑ አቀነባብረን ሰርተን አንቺን ለማስደንገጥ ብለን ነው እንጂ እኩል መጣችሁም ተቀነባብሮ ነው እንትን መበቂያ ሰዓት አላጣም ተሰርቶ ነው ምርጥ ድራማ ሰርተን ነው እንዲህ ከነገራችን እንጠነቅቃለን ብትደውልልሽ እንዳታነሽ እኔም አላነሳም ከዚህ በኋላ ስለዚህ ይሄ ነገር እውነት የሪል ስጦታ ነው ይሄ ስጦታ ደግሞ ከማን ነው የተበረከተው የሚለውን ነገር ልንገርሽ ያዥ ያዘው ያንቺ ግን አይደለም። ያዘ ብቻ አርጊው። ይሄ ውድ ስጦታዎች ነይ፣ ከፈት አርጊልኝ። እስቲ ይሄንን ውድ ስጦታ አንድ ተረከቢ። ያው ፓክድ ነው ያሽ አንድ ዋላ ጎደለ ምናምን የሚባል ነገር የለም። ሁለት በእጅሽ እየተረከብሽ ውለታችሁ ሊበዛብኝ ነው። ይሄው ሁሉ ነገር ፓክድ ነው። ይኸውልሽ ኬት እንደመጣ ስታቂ፣ ደግሞ በኋላ ላይ ቻርጀሯን እኮ ነው የገዛ ነበር፣ አይደለም በቃ ሁሉ ነገር አዲስ ነው። አንቺ አዲስ ጀማሪ ስለሆንሽ እንደ ነበር ታታሽ ብለሽ ነው። ከዛ ደግሞ ፌስታልም አለሽ። እሱ አውቄ ነው መጨረሻ ነው ብዬ ነው ቴስታ ለማለሽ። ይሄኛው ደግሞ አንዳንድ ጊዜ ትጫወትበታለች አይደለም፣ እቃዎችን ትይዛለች። ከዛ ደግሞ ዋናው ነገር እዚህ ውስጥ ያለው ነገር ከፍቼም አላሳየዋችሁም። ቤተሰቦቻችን በጣም ብራንድ ስልክ ነው። ችኛ አንዳ ያዥረት ማሸጊያዋ ነች። አሁን ላይ አሪፍ ከሚባሉ ስልኮች መካከል አንዷ ነች። እንደምታያት ዝንብላ ስልክ እንዳትመስላችሁ፣ ቤተሰቦች በጣም ደስ ምት ስልክ ሌተስት ስልክ ነች። ሽኛዋንም ስልክ ታየችሽ ምን እንደሆነች አማኝ። ሲሪያስ አማኝ ላይ ቆይ፣ እጅሽ ላይ ሲገባ ታምኛለሽ። አዎ፣ ሰጥ ማለትም አሁን ያንቺ ነው ሁሉም ነገር። እንዳትሮጪ፣ ስንጨርስ ነው ምትሮጪው። ምን እንደሆነ ንንገርሽ። ይህንን ሁሉ እቃ ስጦታ የሰጠችሽ የአንቺ ውድ እህትሽ ትይ ነች። አትደንግጪ እንዳትደንግጪ እኛ ስላልሆነ አትደንግጪ። እኔ እንጃ ዛሬ ሰርፕራይዝ አርጓት ብላ ነበር እሷ። ለምን ሰርፕራይዝ ብቻ ለምን ፕራንክም ሰርተን በዛው ለምን ትንሽ አናንጫጫትም ብለን አሰብንና ቆይ፣ ታምኛለሽ። እሷን ስታገኛት ታምኛለሽ። ለምን ይዘሽ ልትሄጂ ነው ይሄንን ይዘሽ ልትሄጂ ስለሆነ ይሄንን ሁሉ ቀይ ገዛችልሽ። ይሄንን ስጧትና ዩቲዩብን በደንብ ትስራ ወጥራ ተስራበት። አበረታት ሁልኝ በርቺ፣ የኔ ውድህት ብላሻለች። አሁን ሳምንሽ እኔ እንጃ ማለት እንዴት ይሻላል? በቃ እንደዛ ኮኒ ልሽ ካፋን ነው በጣም ሄዳ ታረጋግጥ ግን እኛን ዝም ብላ ባታ ማለት እርግጠኛ ባትሆንም ቤት ሄዳ ታረጋግጣለች ግን ለእህትሽ ደግሞ ደስ እንዲላት እዚህ ላይ ምስጋና በደንብ ያስፈልጋታል። በሰፊ ልትላት ትችላለች። አሁን ግን እኛ ደግሞ ማየት አለብን። አሁን ግን እዚሁ እህትሽን ሪል እመኚ፣ ይሄ ያንቺ ነው ሰርፕራይዝ ነው። እህትሽን ከመጀመሪያ ያስደንግጣችሁኝ እንዴት ብዬ ልመን? እውነትእውነት ማለት ከምሮ በላይ ሆኗል። ብዙ ነገር እና ትንሽ ደብለቅለቅ እያለብኝ ነው ምናምን አራት ሆናችሁ ነው የምትታዩኝ። ተረጋግ ተረጋግ። ቤተሰብ ሊገሉኝ ነው ዛሬ ተረጋጊ ችግር የለውም ችግር የለውም፣ ተረጋጊ። ይሄ ሪል የራስሽ እቃ ነው። ቤትሽን አመስግኛት፣ ከዛ በኋላ ሄደሽ ቤት ታረጋግጫለሽ፣ እንጨርሳለን። እሺ ማለት እናንተን ኦኬያ አገኛቸዋለሁ ብያለሁ። የመጀመሪያ ልፎክር ነበረ ድጋሚ ማለት አሁን እኔ አልገመትኩም ነበረ። መጀመሪያ ከመጀመሪያም አልተጠራጠርኩኝ እውነት ለመናገር እና ሁኔታችሁም ትንሽ አይጋብዝም። እንኳን ለመጠራጠር ለማሰብ ራሱ በቃ ሩቅ ነበረ እሄድኩት ማለት እንዴት ነው አሁን ቃልን ምመልሳት? ያሳለፍኩት ነገር እንዳስታውስ ነው ያደረጋችሁኝ መጀመሪያ እበቀላችኋለሁ። እና ግን እኔ ስለዚህ ነገር እኔ እንጃ ማለት ይሄ እኮ ለማመስገን ራሱ የሚመች ነገር አይደለም፣ ቀላል ነገር አይደለም አይደለም። ቢሆን ደስ ይለኛል ከአንዳንድ እያልኩኝ ነው ልጥልጥል ማለት ነው እና ማለት ቤተሰብ ሰብን እንጃ በምን አይነት ቃል ሊገልጻት እንደሚችል አላቅም። ማለት በዚህ ጊዜ እንደዚህ አስባ ገና ለገና ዩቲዩብ ጀመረች ብላ በዚህ ልክ ተጨንቃ መሆኑ እኔ እንጃ ለኔ ካሜራው በላይ ነው። ማለት አሁን አመሰግናለሁ። ማለት ለህት ቀላል ነገር አይደለም። ማለት ይሆነ ይከብዳል በጣም ሆነት ቃሉ ይከብዳል። ለህት እንደዚህ አይነት ምስጋና ማቅረብ እንጃ፣ ግን ያው እንግዲህ አመሰግናለሁ እና እኔም ደግሞ ላለማሳፈር ሞክራለኝ። ማለት ያው ቤተሰቦችም አሉ፣ እናንተም የምታግዙኝ ከሆነ የመጣልኝን ስጦታ በግብ ማለት በቃ አላለ እሷ እንዳሰበችው ለማድረግ ሞክራለኝ። እና በቃም ሽ ጠብቶ ባታል አሁን እንጂ ሙሉን ሰብሰብ አርገሽ ችግር የለውም እቅፍ አርገሽ ያየው ቤተሰቦቻችን፣ እንግዲህ ረዱን ሰብስክራይብ እያደረጋችሁ አበረታቷት። ብዙ መስራት ትችላለች። እውነት በጣም በጣም ብዙ ማለት ነው። ሰብስክራይብ እያደረጋችሁ አበረታቷት። በቀጣይ ግን አንቺ እውነትሽን በሰፊ ማመስገን ትችላለች። ችግር የለውም። አሁን ግን እኛ ቤት ሄደሽ አረጋግጪ። ችግር የለውም። ቤት ሄደሽ አረጋግጪ። አሁን እኛ ቃሁን አንቀበልሽም ይዘሽው ቤት ልትይ ስለሆነ ስለዚህ ቤተሰብ አትረክብ ነው ጭራሽ አምጥቼ ሰርፕራይዝ ባረኩበት የሆሉ ለኔ ይሁን ቤተሰቦቻችን፣ በቀጣይ ረዱ ባሪ ቪዲዮዎች ትመጣላችኋለች። እስከዛው እናንተ ሰብስክራይብ እያደረጋችሁ አበረታቷት። እስከምንገናኝ ድረስ ደግሞ እንጋቸዋለን።